ሉክስ ፕሮፐርቲስ የሚገባውት ዘመናዊነት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም ነኝ። የኔቶ አባላት ከሞስኮ ጋር ጦር ለመማዘዝ እየተዘጋጁ እንደሆነ ሩሲያ ያስታወቀች ሲሆን የምስራቅ ኔቶ አባል ሀገራት በሀንጋሪ ቡዳፔስት የሚደረገውን የትራምፕና ፑቲን ስብሰባ ለማደናቀፍ ሊሞክሩ እንደሚችሉ መረጃዎች ወጥተዋል። እስካሁን ፖላንድ በፑቲን አውሮፕላን ዙሪያ ማስፈራሪያ ሰንዝራለችም ተብሏል። የኢራኑ ጠቅላይ መሪ አያቶላህ አሊ ኾሜኒ የአሜሪካን የድርድር ጥያቄ ውድቅ ማድረጋቸው ተሰማ። ቴሄራን ከምዕራቡ ዓለም ሀገራት ማዕቀብና መገለል እየደረሰባት ባለበት በዚህ ወቅት ሩሲያ ከኢራን ጋር በሁሉም ዘርፍ ያላትን ግንኙነት እንደምታጠናክር ክሪምሊን ይፋ ማድረጉም ታውቋል። ከዚህ በተጨማሪ ደግሞ ኢራቅ ለኢራን ስጋት የሚሆኑ አካላት በምድሯ ላይ እንደማይንቀሳቀሱ ቃል እንደገባችላት ተዘግቧል። የቀድሞ የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ እስር ቤት ገብተዋል። ጃፓን በታሪኳ የመጀመሪያዋን ሴት ጠቅላይ ሚኒስትር ሾማለች። በባቡር ላይ በደረሰ አደጋ የ14 ሰዎች ህይወት እንዳለፈ ዘግበም። ኢትዮጵያ ከቻይና በዶላር ከተሰጣት ብድር የተወሰነውን በዩዋን ቀይራ ለመክፈል ንግግር ጀምራለችም ተብሏል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። በባቡር ላይ በደረሰ አደጋ የ14 ሰዎች ህይወት እንዳለፈ ተሰማም። በድሬዳዋ ዳዋሌ ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ቀላልና ከባድ የአካል ጉዳት ደርሰዋል ተብሏል። ባቡሩ መነሻውን ከደዋሌ አድርጎ ወደ ድሬዳዋ በመጓዝ እንደነበረ ተነግሯል። ትናንት ሌሊት ስምንት ሰዓት ገደማ በሶማ የሶማሌ ክልል ሸኒሌ ወረዳ ላይ በደረሰበት አደጋ 14 ሰዎች ህይወት እንዳለፈ ታውቋል። ከዚህ በተጨማሪ ደግሞ በ29 ሰዎች ላይ ከባድና ቀላል የአካል ጉዳት እንደደረሰ የአካባቢው መገናኛ ብዙሃን አስነብበዋል። ኢትዮጵያ ከቻይና በዶላር ከተሰጣት ብድር የተወሰነውን በይዋን ቀይራ ለመክፈል ንግግር ጀምራለች ተባለም። ኢትዮጵያ ከቻይና ካለባት የ538 ቢሊዮን ዶላር ዕዳ ውስጥ የተወሰነውን በቻይና ገንዘብ ቀይራ ለመክፈል ንግግር ጀምራለች ነው የተባለው። የብሔራዊ ባንክ ዋና ገዢ ዶክተር ኢዮብ ተካልኝ ሰሞኑን በዋሽንግተን ዲሲ በተካሄደው የዓለም አቀፍ የገንዘብ ተቋም ዓመታዊ ስብሰባ ላይ በሰጡት ቃለ ምልልስ የኢትዮጵያን ዕዳ ወደ ይዋን ለመለወጥ ውይይት መጀመሩን ተናግሯል። ኢትዮጵያ ከሰኔ 224 ወዲህ ቻይና ያለባት የዕዳ መጠን 538 ቢሊዮን ዶላር ደርሷል። ከቻይና አበዳሪ ተቋማት መካከል የቻይናው ኤግዚም ባንክ፣ የቻይና ልማት ባንክ እንዲሁም የቻይና ንግድና ኢንዱስትሪ ባንክ ለኢትዮጵያ ከፍተኛ አበዳሪ ተቋማቶች ናቸው። ጎረቤት ሀገር ኬንያ የዶላር ዕዳዋን ወደ ዩዋን በመለወጥ 215 ሚሊዮን ዶላር እንደምታትርፍ የአገሪቱ መንግስት አሳውቋል። የብሔራዊ ባንክ ከነዚህ የቻይና አበዳሪ ተቋማት ጋር በዚህ ዓመት መጨረሻ የሁለትዮሽ ስምምነት ላይ የምት የምትደርስ ሲሆን ሌሎች የውጭ አበዳሪዎች ጋር የሚደረገውን ውይይት አደጋ ላይ ይጥለዋል በሚል ነው። ቻይና በዶላር የተወሰደን ብድር አነስተኛ ወለድ ባለው ዩዋን እንዲመለስ የዘረጋቸው አሰራር ዩዋንን በዓለም አቀፍ ገበያ ጠንካራ መገበያ እንዲሆን የሚያደርገውን እንቅስቃሴ ማጠናክሮታል። የቻይና የአንድ ዓመት የወለድ መጠን 3 በመቶ ሲሆን የአሜሪካ ደግሞ 7.25 በመቶ ነው። የኢራኑ ጠቅላይ መሪ አያቶላህ አሊ ሆሚኒ የአሜሪካንን የድርድር ጥያቄ ውድቅ አደረጉ። ቴህራን እና ዋሽንግተን አምስት ያህል ጊዜ ቀጥተኛ ባልሆነ መንገድ የኒውክሌር ድርድር ሲያደርጉ መቆየታቸው ይታወሳል። ይህ የሁለቱ የኒውክሌር ንግግር በድንገት የተቋረጠው በሰኔው የ12ቱ ቀናት ጦርነት ምክንያት ነበር። በ12 ቀናት የጦርነት ጊዜ እስራኤልና አሜሪካ ሶስቱን ከምድር በታች የሚገኙትን የኢራንን የኒውክሌር መሰረተ ልማቶች አውድመዋል። ጠቅላይ መሪው አያቶላህ አሊ ሆሚኒ ትራምፕ ራሱን እንደ አደራዳሪ አድርጎ የሚቆጥር ቢሆንም እውነታው ግን እርሱ አይደለም፣ ከዚህ ይልቅ ኢራንን ማንበርከክ ነው ምርጫቸው ብለዋል። ባለፈው ሳምንት ፕሬዚዳንት ትራምፕ በእስራኤል በነበሩበት ወቅት ዋሽንግተን ከቴራን ጋር ለመነጋገር ፍላጎት እንዳላት መግለጻቸው አይዘነጋም። ጠቅላይ መሪው ትራምፕ በሰኔው ጦርነት ወቅት የእኛን የኒኩሌር መሰረተ ልማቶችን ማውደማቸውን በኩራት ነበር የተናገሩትም ብለዋል። ጠቅላይ መሪው አያቶላህ አሊ ሆሚኒ በእስራኤልና በአሜሪካው ጥቃት የኒኩሌር መሰረተ ልማቶቿ ትራምፕና ኔትንያሁ እንደሚሉት አልወደሙም ባይ ናቸው። በተመሳሳይ መረጃ ሩሲያ ከኢራን ጋር በሁሉም ዘርፍ ያላትን ግንኙነት እንደምታጠናክር ክሪምሊን አስታውቋል። ሞስኮው በሰኔው ጦርነት እስራኤልና አሜሪካ በኢራን የኒኩሌር ተቋማቶች ላይ በጋራ የወሰዱትን እርምጃ መቃወሟ የሚታወስ ነው። ቴራን በምታራምደው የኒውክሌር ፕሮግራም ጉዳይ መሠረት ከምዕራቡ ዓለም ውግዘትና ማዕቀብ በተደጋጋሚ የሚጣልባት ናት። ኢራን በዚህ መሃል እያለፈች ነው። ሞስኮ ከቴራን ጋር ያላትን ግንኙነት እያጠናከረች ያለችው በዚህ ሰዓት ኢራን ከዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ ጋር ያላትን ግንኙነትም አቋርጣለች። በሌላ ዜና ደግሞ ኢራቅ ለኢራን ስጋት የሚሆኑ አካላት በምድሯ ላይ እንዳይንቀሳቀሱ ቃል እንደገባችላት ተነግሯል። የኢራቅ የብሔራዊ ደህንነት አማካሪ የሀገሪቱ አንድም መሬት ለኢራን ስጋት ለሚሆኑ አካላት ከለላ እንደማይሆን ለኢራን ውጭ ጉዳይ ሚኒስትር አባስ አራክቺ እንዳረጋግጡላቸው ተዘግቧል። ሁለቱ መሪዎች ባደረጉት ንግግር የደህንነት አማካሪው ኢራቅ ለኢራን የሉዓላዊነት ስጋት ምንጭ የሆኑ ጉዳዮች ከኛ በኩል አይነሱም ማለታቸውን የኢራኑ መኸር ኒውስ ዘግቧል። የኔቶ አውሮፓ አባላት ከሞስኮ ጋር ጦር ለመማዘዝ እየተዘጋጁ እንደሆኑ ሩሲያ ገለጸች። የሩሲያ የመረጃ አገልግሎት የኔቶን ጥምር ምላሽ ሰጪ ኃይል በአስፈላጊ ግብዓቶች በአፋጣኝ ለማስታጠቅ እየተንቀሳቀሱ እንደሆነ አስታውቋል። በተጨማሪም የአውሮፓ የመከላከያ ኢንዱስትሪዎች የጦር መሳሪያ ምርት በከፍተኛ ደረጃ ለማሳደግ ሂደት መጀመራቸው ተነግሯል። የምስራቅ ኔቶ አባል ሀገራት የትራምፕንና የፑቲንን ንግግር ሊያደናቅፉት ይችላልም ተብሏል። እነዚህ የምስራቅ ኔቶ አባል ሀገራት በሃንጋሪ ቡዳፔስት የሚደረገውን የፕሬዚዳንት ትራምፕና ፑቲንን ስብሰባ ለማደናቀፍ ሊሞ ወክሩ ይችላሉ ሲሉ የቀድሞ የሲአይኤ ተንታኝ መናገራቸውን ስፑትኒክ አፍሪካ አስነብቧል። እንደ ተንታኙ እምነት እነዚህ ሀገራት የፕሬዚዳንት ፑቲንን አውሮፕላን የአየር ክልላቸውን እንዳይጠቀሙ ሊያደርጉ ይችላሉ የሚል ስጋት እንዳላቸው አንስቷል። የቡልጋሪያ እንዲሁም የሮማንያ አየር ክልሎች ወደ ቡዳፔስት ለማቅናት አማራጮች እንደሆኑ ይታመናል። ባለፉት ወራቶች የሩሲያ ሰው አልባ አውሮፕላኖች የኔቶ አባል ሀገራት የሆኑትን ፖላንድ፣ ሮማንያና ሌሎችን የአየር ክልል ጥሰዋል በሚል ሲነሳም ቆይቷል። ፖላንድ በፕሬዚዳንት ፑቲን አውሮፕላን ዙሪያ ያሰማችው ማስፈራሪያም የሽብር ጥቃቶችን ለመፈጸም ዝግጁ መሆኗን የሚያመላክት እንደሆነ ደግሞ የሩሲያ ውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ተናግረዋል። ፕሬዚዳንት ፑቲንና ትራምፕ ባለፈው ሐሙስ ከሁለት ሰዓት በላይ በስልክ ከተነጋገሩ በኋላም በአካል ለመገናኘት ቀጠሮ መያዛቸው ነው የተነገረው። ፕሬዚዳንት ትራምፕ የዩክሬን ጦርነት ለመቋጨት በሚል ጥረት ላይ እንዳሉ በተደጋጋሚ እየገለጹ ቢሆንም እስካሁን ግን አልተሳካላቸውም። የቀድሞው የፈረንሳይ ፕሬዝዳንት ኒኮላስ ሳርኮዚ እስር ቤት ገብተዋል። ፈረንሳይን ከፈረንጆቹ 2007 እስከ 2012 የመሩት ኒኮላስ ሳርኮዚ ለምርጫ ቅስቀሳቸው ከሟቹ የሊቢያው መሪ ሙአመር ጋዳፊ ገንዘብ ተቀብለዋል በሚል ተከሰው ባለፈው ሳምንት የአምስት ዓመት እስር እንደተፈረደባቸው ይታወሳል። ሳርኮዚ ወንጀሉን አልፈጸምኩም በማለት የተከራከሩ ቢሆንም የፍርዱን ውሳኔ ማስለወጥ ባለመቻላቸው በዛሬ ዕለት ወደ እስር ቤት በመግባት የመጀመሪያው የፈረንሳይ የቀድሞው ፕሬዝዳንት ተብለዋል። አምስት ዓመታት ፕሬዝዳንት የነበሩት ሳርኮዚ ለቪአይፒ ሰዎች ወደ ተገነባው የላሳንቴ እስር ቤት የእስር ጊዜያቸውን ለመጀመር ፓሪስ አስራስድስተኛ ጎዳና ከሚገኘው ቪላ መኖሪያ ቤታቸው ሲወጡ በበራቸው ላይ አንድ መቶ የሚሆኑ ደጋፊዎቻቸው ተገኝተው እስራቸውን ተቃውሟል። የሰባ አመቱ አዛውንት ኒኮላስ ወደ እስር ቤቱ በር ላይ ሲደርሱ በደርዘን የሚቆጠሩ የፖሊስ መኮንኖች ታጅበው ሲገቡ ታይቷል። ሳርኮዚ የታሰሩበት ክፍል አንደኛ ፎቅ ላይ የሚገኝ ገለልተኛ ህንፃ ሲሆን የክፍሉ ስፋት ከዘጠኝ ከ9 እስከ 11 ካሬ ሜትር ይሆናልም ተብሏል። ክፍሉ መጸዳጃ ቤት፣ ሻወር፣ ጠረጴዛም፣ የኤሌክትሪክ ምግብ ማሞቂያ፣ ፍሪጅና ትንሽ ቲቪ ያለው ሲሆን ሳርኮዚ ለዚህም ክፍል በወር 14 ዩሮ ይከፍላሉ ተብሏል። የቤተሰብ ግንኙነት እንደተፈቀደላቸው ቢቢሲ ዘግቧል። ጃፓን በታሪኳ የመጀመሪያዋን ሴት ጠቅላይ ሚኒስትር ሾማለች። ሳናኤ ታካ ኢቺ ከጃፓን ሁለት ምክር ቤቶች የብዙሀን ድምፅን በማግኘት የመጀመሪያዋ የሀገሪቱ ሴት ጠቅላይ ሚኒስትር በመሆን ታሪክ ሰርተዋል ተብሏል። የጃፓን ሊበራል ዲሞክራሲ ፓርቲ አባል የሆኑት ታካ ኢቺ የጠቅላይ ሚኒስትርነት ስልጣን የጨበጡት በአገሪቱ የታችኛው ምክር ቤት 237 ድምፅ እንዲሁም ከላይኛው ምክር ቤት የ125 ድምፅ ድጋፍ በማግኘት እንደሆነ ቢቢሲ አስነብቧል። አዲሷ ጠቅላይ ሚኒስትር በጃፓን ፖለቲካ ውስጥ ጉል ተሳትፎ የነበራቸው ሲሆን የጃፓን ብረቷ መቤት የሚል ቅጽልንም አፍርተዋል። ጠቅላይ ሚኒስትሯ በሰው እጅ የተገደሉት የቀድሞ ጠቅላይ ሚኒስትር ሺንዞ አቤ ተከታይ እንደሆኑም ተነግሮላቸዋል። አዲሷ ጠቅላይ ሚኒስትር መረጋጋት እንደሌለው በሚነገረው የጃፓን ፖለቲካም በአምስት ዓመት ውስጥ ወደ ስልጣን የመጡ አራተኛዋ ጠቅላይ ሚኒስትርም ሆነዋል። የየመኑ አማጺ ኃይል የጋዛው የተኩስ አቁም ስምምነት የሚጣስ ከሆነ እስራኤል ዋጋ እንደምትከፍል አስጠነቀቀ። ሁቲ በእስራኤልና በሐማስ መካከል የተኩስ አቁም ስምምነት ከተፈረመ ወዲህ በእስራኤል ላይ የሚያደርሰውን ጥቃት ገጥቶታል። ቡድኑ በእስራኤል ላይ እንዲሁም ከእስራኤል ጋር ግንኙነት ባላቸው የንግድ መርከቦች ላይ በቀይ ባህር ላይ ጥቃት ሲያደርስ የቆየው ለጋዛው ሐማስ አጋርነቱን ለማሳየት በሚል ነው። እናም ቡድኑ እስራኤል የተደረሰውን ስምምነት የምትጥስ ከሆነም የምትከፍለው ዋጋ ከባድ ይሆናል በሚል እየዛተ ነው። ቡድኑ በጋዛ ሰርጥ ያለውን ወቅታዊ ሁኔታ እየተከታተለ መሆኑን አንስቶ እስራኤል በጋዛ የተለያዩ ስፍራዎች ጥቃት መፈጸሟ ከተነገረው ወዲህ ነው እንዲህ አይነቱን ማስጠንቀቂያ ያወጣው። ዴሉክስ ፕሮፐርቲስ ውበትና ዘመን አይነትየተላበሰች በመጣቸው አዲስ አበባችንንብርት ከወዳጅነት ፓርክ ፊት ለፊት ቅንጡ መኖሪ አፓርትመንት ቤቶችን በትጋት በመገንባት ላይ ይገኛል። አረ ሌላአለ ዴሉክስ ፕሮፐርቲስ በአዲሱ ሳይት ከቦል ኤርፖርት አንድ ደቂቃ ተጉዞ ቤቶ ከሚገቡበት ከሰላም ሲቲ ሞላ ጠገብ የአፓርትመንት ቤቶች ሽየጭ መጀመሩ ስንገልጽ በደስታ ነው። በቀላል ያከፋፍል ሁኔታና በተሌለ ዲያስፖራ ከተመቻቸ የባንክ ብድር አማራጭ እንዲሁም ከልዩ የባል ቅናሽ ጋር እንጠብቆታለን። ዴሉክስ ፕሮፐርቲስ የሚገባውት ዘመናዊነት ፈጣን፣ ያልተሰሙ መረጃዎችን እና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርገው። በቲክቶክም አለን፣ ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።